ሚክሮ ሌላ ነገር አይደለም። በቃ እኔ ለአንቺ ብዬሽ አይደለም። እሺ በቃ አንቺ ዞር በይልኝ ዞር በይልኝ ማዘር። እሺ ችግር የለም። ለአንቺ ግን ብዬሽ አይደለም ለአንቺ አይደለም። ግን አይንሽን በላይ ደስ ይለኛል። በቃ አይደለም። እሺ ከጥገቤ ዞር በይ። እኔ ከማዘር የሚያቀርቡትም በላለሁ። ሌላ ነገር አይደለም። ፊልተርና ዳቦ እየበላ በቃ ይክሩ ጨርሻለሁ። እኔ ከአንቺ ጋር ዳቦ ቢዩ ስትፈልጊ ይክሩ፣ ሌላ ነገር አለ ማዘር። እኔ በቃ ሌላ ጊዜ ነው ለእናንተ ስጠሩኝ እኔ እመጣለሁ ማዘር። እንኳን አደረሳችሁ። ለማንኛውም ግን እናንተ እንኳን አደረሳችሁ። ያው ችግር የለውም። ግን ይክሩ እኔ እና አንቺ ያልጨረስነው ነገር አለ። አሳለፊኝ፣ አሳለፊኝ ይክሩ። ለምንድን ነው ቢዩ? በቃ አልፈልግም። በቃ አንቺ አውቀሻል። አንድ እንደዛ ስታደርጊ የነበረው አትንኪኝ ይክሩ አንቺ ዘር በይ። አልፈለግም፣ በቃ አልፈለግም። ዘር በይ። በቃ አልፈለግም። በቃ ዘር በይ። ልጅነት አልጨረሰችም እኮ። ሰላም፣ ሰላም። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? ያው ኢድ ሙባረክ ደህና ናችሁ? ሁሉ ሰላም ነው? እንኳን ለኢዳል ፈጠር በሰላም አደረሳችሁ። ዛሬ ደግሞ ሚኪ እኛ ጋር ይመጣል። ትንፋሽ አጥሮኛል ቤተሰብ ጉድ ጉድትን ነው የሁላችሁ ልጅ ጋር ለዚህ ምናምን ነገር አድርግ ያለው በረንዳችን ምናምንታት ያው አረንጓዴ ኤሪያ ነው። በጣም ደስ የሚል ንፋስ አለ አየር አለ ማለት ነው ዶች። ይሄ ያው ሚኪ ማለት ትልቅ ሰው ነው እንደምታውቁት። በጣም ጥሩ ነው ለኔ በተለይ በጣም የሆነ በቃ ትልቅ ቦታ አለኝ፣ እሱ ለኔ እንዳለው ሁሉ ማለት ነው። እና እንደዚህ አሁን በአበባ ነው እንቀበለው ትላላችሁ፣ ለአበባ ሰው አበባ ስለሚገባ አይመስላችሁም? ቤተሰብና እውይ አበባ ባንሰኝ እንደው ከዚህ በላይ ይሄም የግቢ አበባ ነው። እንዘን ያነሽት እንዴ? ቤተሰብ የክርስቲያን ስጋና ቀይ ወጥ እዚህ እናስቀምጠዋለን። ከዛን ደግሞ እንጀራውን እዚህ ላይ መርግ ሳይመጡብኝ ሁሉ አይቀርም። በጣም ረፍዷል። ማቲ ክዳኑን አቀቢ እና ቃሪ ቦን ስጭኝ፣ ቶሎ በይ፣ ፊልም ይተራል። የመሶቡን ክዳን ስጭኝ ማቲ። እና ቃሪ ቦይን ይወድ እንደዚህ አድርገናል ማለት ነው። ዶችዬ ወጣችን፣ ያው እና ቃሪቦ ይቀራል። ፍቅር እዚች ጋ አሁኜ ልጠብቃቸው ልጠብቀው እሱ እዛ ጋር ይቀመጣል፣ እኔ እዚህ ጋር። ቦታችን ጠባብ ነው እንግዲህ። ረመዳንም ምናምን አብረን አፍጥረናል። እንደገና ደግሞ ኢድንም እንደዚህ እናሳልፋለን። ከክርስቲያን ለህብ ወንድሞቻችን ጋር እንደዚህ ተከባብረን ስናሳልፍ ጥሩ ነው። እንዳልኳቸው ይሄ ለክርስቲያን ነው፣ ለእሱ ተብሎ የተሰራ ማለት ነው። ቀርቦ ውዷ ቶሎ በይ እንዳይመጡ። የኔ ፍቅር እና ላይክ ሼር ሰብስክራይብ እያደረጋችሁ አብራችሁን ሁኑ ስለምታደርጉልንም ስለምታበረታችሁንም ሁሉንም ነገር ከልብ እናመሰግናለን። እና ባለፈው ደግሞ ሶስተኛ ወገን ምናምን ለመሀላችሁ ይገባ። እኔ እዚህ ጋር አድርጊው። ለምን ይገባል? ለካ አዲሱ ባለቤትሽ ጋር ምናምን ብላችሁ ነበር እና ግን ገብቶ ጥሩ ምላሽ ነው ይዞት የመጣው ማለት ነው፣ ሚኪ እና በዛ አጋጣሚ ሚኪ ነው ማመስገን ፈልጋለው። ባለቤቴም ያው ዩቱብ እንድሰራ ምናምን ፈቅዶልኝ አውርተን ምናምን ነገር ፈተነዋል ማለት ነው ያለውን ችግር እና ከልብ ከልብ አመሰግናለው። ሚኪዬ ቤተሰብ እያወራዎቹ ሚኪ መጣ ማለት ነው። አላህ ባርክ ፊክ የቀሪም ቆይ ቆይ፣ አረ እኔ ልምጣ። ደህና ነህ? እንኳን አብሮ አደረሰን። ደህና ነህ? ልስ እንዴት ነህ? ደህና ነህ?

ኢድ ሙባረክ ነገር አለ። እንኳን አደረሳችሁ ቤተሰብ። እዚ አጋጣሚ ያው እንግዲህ ለመላው እስልምና እምነት ተከታዮች በሙሉ እንኳን አደረሳችሁ። በስደትም ሀገር ውስጥም ላላችሁ እንኳን አደረሳችሁ። በዚህ አጋጣሚም ደግሞ ለፋዘር ቤተሰቦችም እንኳን አደረሳችሁ። ለካ ሙስሊሞች ናቸው። እሺ፣ የጁሀ ላምጣልህ? ችግር የለውም

ሌላ አለ። ከጾም ውጭ ለኔ ወይ ጾም ነው። ኧረ እየቀለድሽ ጾም ነው እንዴ? ትጀመር እንዴት አታቂም ነው ምንም፣ እረስተሻለሁ። እያወቅሽ ነው ስጋ ነው ያደረኩልህ። አባ ለእኛ ነው አንድ ወር የኛ ገና ሁለት ሳምንት ይቀረናል፣ እና ፍርድ የምላድርግ አይደለም። አይ ሲጀመር ይክሩ፣ ሲጀመር አውቀሽ ነው እንዲያደረግሽ አልፈለግም። በቃ ይሄን ምግብ አንሺልኝ። ሲጀመር እኔ ነው የማታውቂው፣ ታውቂያለሽ። ሲጀመር አልፈለግም። ሲጀመር ታውቂያለሽ ለምንድነው እንደው እንዲህ የምታደርጊው? ታውቂያለሽ አትበል። እኩል አይደለ የጀመርነው? እሺ እኩል ነው የምንፈተው ብዬሽ ነው አይደለም። እንዴት ነው አንቺ የምታውቂው? ቆይ እንዴት ነው እኩል የምንፈተው? እኩል ነው የምንጀምረው። እኔ የምልሽ እናቴ ነይማ። ያ የሚሻ እንዴት ሲጀመር የነሱ ጾም ሚኪ መጥቶ ነበረ የክርስቲያኑ ስጋውን ሳቀርብለት አልበላም አለኝ። ማዘር ማዘር አላት አስገባሁ ግን ምን እነሱ እራሱ ያውቃሉ። ሲጀመር ለምንድነው ይኸው ማዘር ታውቃለች፣ ማዘር ታውቃለች ያው ገና ሁለት ሳምንት ይቀረናል እኮ ያው፣ ማዘር ያውቃሉ። ምንም አላቅም አለ። ማዘር ቶንኩላን እያየች ነው። አባቴን እኮ ማዘር አውቃ ነው። የምን ይቅርታ አውቀሽ ነው ይሄን ያዘጋጀሽ? ምን ማለት ነው? ማዘር ራሱ ያውቃል እኮ አንቺ። ማዘር ኦ አንቺ ምን አስበሽ ነው ሲጀመር? አላይ ክሉኔ ነው። ሚኪ ማምጣቱ ባክ፣ እኔ ይሄ ክርስቲያን ነው አስቀምጬ ጎረቤት ከማዘር ጋር እንዳትጨቃጨቂ ራሱ ያወቁ። እኔ አልቀመጠም፣ በቃ ሊሂድ። ፍቅሩ ለምግብ ነው። በቃ ማዘር ይ አይደለም ሌላ ነገር አይደለም። ግን እኔ አመሰግናለሁ፣ አክብሬሽ ጨራሽኛ። ሃይማኖት ሃይማኖት ነው፣ እኛም ሃይማኖታችን ነው ብለን አይደል ጾም። እሱ ደግሞ እንኳን አደረሳችሁ ልልልሽ እኮ ማዘር፣ አውቃ ነው ሳይሆን ሹሮ መስራት አለብሽ ወይ? እኔ በል እኔ ብነግረኝ አንቺ ግን በቃ አይደለም። ማዘር አይ ሌላ ጊዜ እመጣለሁ። አሳልፊኝ፣ አሳልፊኝ። በቃ አንቺ በቃ አሳልፊኝ፣ በቃ አሳልፊኝ፣ በቃ አሳልፊኝ። በቃ እኔ ከአንቺ ጋር ጨርሻለሁ ያለኝ። አሳልፊኝ፣ በቃ አሳልፊኝ። ማዘር ችግር የለውም ማዘር ችግር የለውም። ዳቦን ዳቦውን ቢዩ ስትፈልጊ፣ ኢክሩ፣ ሌላ ነገር አለ ማዘር። እኔ በቃ ሌላ ጊዜ ይመጣል፣ እናንተ ስትጠሩኝ እኔ እመጣለሁ ማዘር። እንኳን እርሳችሁ። ለማንኛውም ግን እናንተ እንኳን እርሳችሁ። ያው ችግር የለውም። ግን ኢክሩ፣ እኔ እና አንቺ ያልጨረስነው ነገር አለ። አሳለፊኝ ኢክሩ። ለምንድን ነው ቢዩ? በቃ አልፈልግም በቃ። አንቺ አውቀሻል፣ እንደዚያ ስታደርጊ የነበረው አትንኪኝ ነው። ሙሉ ቆይ፣ እያወቅሽ ጾም ላይ እንደው እያወቅሽ ሌላ ነገር አለ። በቃ እኔ ላንቺ ብዬሽ አይደለም። እሺ በቃ አንቺ ዞር በይልኝ፣ ዞር በይልኝ ማዘር። እሺ ችግር የለውም በቃ እሺ፣ ችግር የለውም። ላንቺ ግን ብዬሽ አይደለም፣ ላንቺ አይደለም። ግን አይንሽም ባላይ ደስ ይለኛል። በቃ አይደለም እሺ፣ ከአጠገቤ ዞር በይ። እኔ ከማዘር ማዘር የሚያቀርቡትም በላለኝ ሌላ ነገር አለ። ፊልተርና ዳቦ እየበላ እኔ ሽሮ አደርሳለሁ። ተይው፣ ሌላ ነገር አለ። በቃ አይ፣ በቃ ችግር የለውም እሺ። በቃ ከአንቺ ጋር እጨርሻለሁ እኔ ማዘር ማዘር ስላለኝ አላክብርአጣለው እንደምታከብሪ። እና ታዲያ አውቀሽ ነው ሲጀምር እንደዚህ ያደረግሽ? ሙሉ በሙሉ ጊዜ ጥፋቷን ደግሞ እኮ አታምነውም። ማዘር በቃ በቃ ዞር በይ ማዘር በቃ

ይበላል ብዬ አክብሬ እንግዲህ የክርስቲያን ስጋ ምናምን ነገር ገዝቼ ለእኛ ታርዶ ነውና ለእሱ እንደዛ አድርጌ፣ ነገር ግን ያላሰብኩት አትበይ። ሌላ ነገር አለ ያላሰብኩት። እናንተ ካላችን ችግር የለውም። እሷ ግን አታምንም። ችግሩ ሃይማኖት። እኛ ራሳችን የሰውንም መጠበቅ አለብሽ። እሱ በጣም አደለም፣ እኮ እኔ አሁን እኔ እምነትን እንደማላከብር ነገር ነው እየሆንክ ያለው

እሺ በቃ ለማንኛውም አመሰግናለሁ፣ ስለሉን ነገር እንዳልጠበኩም ነበር። በቃ አመሰግናለሁ። እሺ ብላ ዳቦ እንኳን በቃ አልበላም፣ እናቴ ብላ ስትል ብቻ ነው እሷ ምንም

እና ቤተሰብ ያላሰብኩት ነገር ተፈጠረ፣ ያልተጠበቀ ነገር ሚጣውን እያጣጣመ ነው። ዳቦ አለ፣ ቡና እፈላለሁ። ግን ለዛሬ የነበረን ቪዲዮ ቡናውንም እሷን ልታደቅም ምናምን ማዘር ክበሩልኝ፣ እና እሷ ግን ጠራርሽው ማይበላው ነገር ወይን የመጠየቅ ትተሽ ምንም ቢሆን ደግሞ የድሮ ሰው ያውቃል። አንቺ ባታቂ እሺ። የእኛ ግማሽ ፆም ሲፈታ ማለት ነው። ዶሮ አርጄ ለብቻት ቤት ድረስ ይዤ ይመጣለሁ። ሰላማችሁ ይብዛ። ቤተሰብ ቻው፣ ደህና ሁኑልን። አመሰግናለሁ።